ዩቲ ናስ መኪና ተሸልማለች። ስለሆነም ስላልሆነም አልሐምዱሊላህ ረብል አለሚን ያላ ሁሉም ታስበው ነገር አላህ ያድርግላት። ሁላችንም ጤና ይስጣችሁ። ለልጃችን ደስታ ይመጣችሁ ይሄ ሽልማት እንግዲህ የእናንተ ነው። የአምስት ዓመት ታማኝ ፎሎወሮቼ፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልኝ? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላች የመጣሁት ቪዲዮ አነጋጋሪዋ ዩቲናስ በትናንትናው እለት መኪና ተሸለመች እየተባለ ነው። ከማን እንዴት የሚለውን ከመጨረሻው ድረስ የምትከታተሉ ከሆነ መታየሆኑ የሚሆነው ሌሎች ምርጥና አስተማሪ ቪዲዮች አሉ። ታዲያ ቪዲዮውን እንደተለመደ ሁላችሁም ላይክ ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ ይወላጅ የሆነን ስራ ለመስራት ስታስብ የሆነ መጥፎ ስራ ለመስራት ስታስብ ሰው ይሄ ነገር መጥፎ ነው ሐራም ነው ብሎ የሚልህ የሆነ ውስጣዊ ስሜት አለ አይደል እና ደግሞ ጥሩም ስራ ልትሰራ ስትል ደግሞ ይህ ሐላል ነው ብትሰራው ችግር የለውም ብሎ የሚልህ ስሜት አለ ያ እንደዚህ ብሎ የሚልህ ስሜት አደራህ እንዳታጠው ለሚገባው ብቻ እውነት ነው ወንድማችን እቺ ወቃሽ ነፍሱን ነዋማ የምትባለዋ ነገር እጅግ በጣም ነው ልንንከባከባት የሚገባው። አለበለዚያ ልባችን ላይ ወንጀል በሰራን ቁጥር ጥቁር ነጥብ እየተደረገ እየተደረገ ሙሉ ለሙሉ ልባችን ይጠቁራል። ያኔ ወቃሽ ነፍስ የሚባል ነገር ይጠፋል። ከዛ በኋላ የምንሰራቸው ወንጀሎች ሁሉ ምንም በቃ ሳይገርመን ሳንጸጸትበት ነው እና እንደዚህ አይነት ነገር ክፋቱ ደግሞ ምንድን ነው ተውበት የማድረግ እድላችን ጠባብ ይሆናል ማለት የሆነ ወንጀል ነገር ስንሰራ እቺ የምትወቅሰን ተው ምናምን የምትለን ስሜት እሷን ካልጠበቅናት ወይም እሷን እስከምጨርሻ ድረስ ከኛ ካልሆነች የሆነ ሰዓት ላይ በቃ በጣም መስመር ስተን ለመመለስ ራሱ ይከብደናልና አላ ስብሐነ ወተዓላ በቶሎ የሚመለሱ ባሮች ያድርገን። እስኪ በዙሪያ ያሉ ፍጡሮችን እያቸው፣ ወፎች፣ አሳዎች፣ ኢቨን ባክቴሪያዎች፣ ሁሉንም ሃይዋናት ኪስ ያለው ልብስ የላቸው ባንክ አካውንት የላቸው። ጥዋት በሰላም ትነሳለች ጌታዋ እንደሚረዝቃት፣ ውስጧ በእምነት የተሞላ ነው። በረሃብ የሚሞት ፍጡር አትመለከትም። ጉዳይ እንደ አላህ ስጠው። አዚ ሱሌይማን አንዲት ጉንዳንን ጠየቀ ይባላል፣ በዓመት ስንት ሀባ ነው መትበይ? ጉንዳኗም ትመልሳለች በዓመት

አላህ ስብሐኖ ተዓላ ነው እኛን የሚረዝቀን አላህ ስብሐኖ ተዓላ። እኛ ሰበብ እናደርሳለን፣ እንለፋለን፣ እንደክማለን እንጂ ሁሉን ነገር የሚያደርገው አላህ ነውና ጉዳያችንን በአጠቃላይ ለአላህ ነው መስጠት ያለብን። እኛ ስራችንን ወይንም ገንዘባችንን ልንተማመን አይገባም። አንዳንዴ እኮ የፈለገ ገንዘብ ቢኖረው ሐኪም የሚያዝለት አለ። ይሄንን ምግብ እንዳትበላ፣ ይሄንን ምግብ እንዳትበላ ይባላል። አንዳንድ ሰው እኮ አይደለም፣ በቃ አላህ ስብሐኖ ተዓላ ስላልፈቀዱን ያንን ምግብ አላህ እንዲበላ ስላልፈቀደው፣ ገንዘቡን ግን ሰጥቶታል አስቡት ገንዘብ ኑሮን እንኳን መብላት ላንችል እንችላለን፣ የምንፈልገውን ነገርና። ሶ አላህ ስብሐናው ተዓላ ነው ሁሉን ነገር የሚያደርገው። ጉዳያችን በሙሉ ለአላህ ንስጠው። በገንዘባችን አንመካ፣ በስልጣናችን አንመካ፣ በብሔራችን አንመካ፣ አላህ ስብሐናው ተዓላ ላይ ብቻ አንመካ። ዩቲ እህቴ፣ አላህ ስብሐናው ተዓላ የበለጠ ወደሱ እምትቀርቢበት መንገድ ይክፈትልሽ በሩን፣ በረሐመቱ በእዝነቱ መጨረሻሽንም አላህ ስብሐናው ተዓላ ያሳምርልሽ። ብዙ ቦታዎች ላይ ስትቆሚ

ኩሉ እብነ አደም ጧ ወኸይሩ ከጣኡን ተዋቡን ያሉት፣ ከነዛ ምርጥ የሚባለው ተመላሹ ነው ያሉት፣ ከነዛ ከምርጦቹ። ይመዝግብሽ፣ አንቺንም እኛንም ይመዝግበን በራሕመቱ በእዝነቱ አላህ ሱብሓነሁ ወተዓላ ስለወድሻ አለ። እንግዲህ ዩቲናስ አንዳንዴ ትንሽ ወጣ ባለ ባህሪ ነው የምናውቃትና፣ ነገር ግን ሁልጊዜ መድረክ ላይ ስጦታ ሊሆን ይችላል ኢንተርቪው ላይ ሊሆን ይችላል ትናገራለች በቃ ማለት በዲኔ በጣም ደካማ ነኝ፣ በሃይማኖቴ በጣም ጠንካራ አይደለሁም፣ ነገር ግን አላህን አመሰግነዋለሁ እያለች አላህን ስም በሄደችበት በሙሉ ትጠራዋለች። እና እቺ ቅድም ያነሳናት አለች አይደል? ይሄ ወንጀል ስንሰራ ተይ፣ ይሄ ነገር ጥሩ አይደለም የሚለን ስሜት እሱ እሷ ጋር አለ። ይሄ ወቃሽ ነፍስ ማለት ነው። እና እሱን በዚህ አጋጣሚ በደንብ እንድትንከባከቢው እጠይቅሻለሁ። ኢንሻላህ አላህ ስብሐኖ ተዓላ ተውበቱን የወፍቅሽ። ሁላችንም ወንጀል እንሰራለን እኮ ምንም ጥያቄ የለውም። ከወንጀል የነጻ ሰው እዚህ ምድር ላይ አይገኝም። ምክንያቱም ሰው ስለሆንን መላኢካ ስላልሆነንና፣ በቶሎ ወደ አላህ የምንመለስ ያደርገን ሀቲማችን ያሳምረው። ዩቲ ያንቺንም አላህ ሀቲማ ያሳምረው ነው ማለት ፈልገው። እንግዲህ አሁን የምጋብዛችሁ ቪዲዮ ዩቲናስ መኪና በትናንትናው ዕለት ገዝታለችና እሱን ቪዲዮ አንድ ላይ እንከታተል። ዩቲናስ መኪና ተሸልማለች። እንግዲህ እንደሚታወቀው በትላንትናው ዕለት በቲቴ ኮሬቲቭ አዋርድ ላይ ማለት ነው ኢቱራሲና አዶናይ በጣም ሲፎካከሩ ነበር። ታዲያ በዚያን ፉክክር ማለት ነው አዶናይ አሸናፊ ሆኖ መኪና ቢዋይዲ መኪና ወስዶ ነበር። ታዲያ በዛሬው ዕለትም ዩቲናስ እንደምትመለከቱት ቤተሰቦቿ እያለቀሱ ድዋ ያደርጉላት ነበር። ታዲያ ዩቲናስ እንደገለጸች ከሆነ ይህን መኪና የገዛችሁ በአድናቂዎቿ በምትሰጧ ድጋፍ እንደሆነም ገልጻለች። ምክንያቱም እናንተ በምታደርጉት ሼር፣ ኮፒ ሊንክና ሪፖስት ማስታወቂያ ሰርታም እንደገዛችሁና ለዚህም ደግሞ ታላቅ ምስጋና ማቅረባለች። ለዚህ ስኬት የበኩላችሁን ድጋ ስለ ደረጋችሁ አድናቂዎች በሙሉ ታላቅ ምስጋና ይገባችሁ፣ አርስትን ተናግራለች። ይሄ ሽልማት እንግዲህ የእናንተ ነው። የአምስት ታማኝ ፎሎወሮች እናንተ ኮፒ ሊንክ ሺር እያደረጋችሁ ከዛ ማስታወቂያ በምሰራው ብር ነው ይህን መኪና የገዛሁትና ይህም የእናንተ ሽልማት ነው። እጅግ በጣም ነው የማመሰግናችሁ። ስለሆነውም ስላልሆነም አልሐምዱሊላህ ረቢል ዓለሚን ያላህ፣ ሁሉም ተስፋችን እንግዲህ አላህ ያድርግልን። ሁላችሁም ጤና ይስጣችሁ፣ ለልጃችን ደስታ የመጣችሁ

የመኪናውን አሸናፊ አዶና ይሆናል። በዛ አጋጣሚ በጣም እንኳን ደስ ያለ አዶና። ይሄ ሽልማትም እንግዲህ የእናንተ ነው። የአምስት ታማኝ ፎሎወሮች እናንተ ኮፒ ሊንክ ሼር እያደረጋችሁ ከዛ ማስታወቂያ በምሰራው ብር ነው ይሄንን መኪና የገዛሁትና ይህም የእናንተ ሽልማት ነው። እጅግ በጣም ነው ማመሰግናችሁ። ይሄ መጀመሪያው ነው። የደቡብ አፍሪካውንም ሰው አልሐምዱሊላህ ረብል ዓለሚን። እንግዲህ እንደተመለከታችሁት ነው ዩቲናስ መኪና ገዝታለች። ይህ ሽልማት የእናንተ ነው ብላ ነበረ የሸለማችሁኝ እናንተ ተመልካቾች ናችሁ። ምክንያቱም እኔ የምሰራቸውን ቪዲዮዎች ላይክ፣ ሼር፣ ሪፖስት በማድረጋችሁ ይህንን መኪና እንድገዛ አድርጋችሁኛልና የእናንተ ሸለማት ነው እያልች እየገለጸች ነበርና ያው አንድ ሙስሊም ስኬታማ ሲሆን ያስደስተናል። አንድ ሙስሊም ሲያገኝ የእውነት በጣም ደስ የሚል ነገር ነው። አላ ስብን ተላ እንግዲህ ከዚህ በኋላ ባህላል ሰርተሽ ከዚህ የተሻሉ የምታገኝ አላ ያደርግሽ ነው ማለት ፈል አላ ስብን ተላ የሰጠሽን አቀም የሰጠሽን የአርት ታለንት እንግዲህ በመጠቀም ው ሼሪያውን በማይጥስ መልኩ ስራ መስራት ይቻላል። ለት ለመናገር እውቁናውን እንዳይሆን እውቁናውን ገንብተሽዋል። ሶ እውቁናሽን ተጠቅምሽ በስነ ስርዓት ሂጃብሽን እየተጠቀምሽ ዘፈን ጭፈራ የሌለበትን ፕሮሞሽን መስራት ትችላለሽ ብዬ አስባለሁኝ ና በእንደዚ አይነት መንገድ ሐላል ከስብ ሐላል ሪስቅ ብታገኝ ጥሩ ነው ብዬ አስባለሁ። ምክንያቱም ያው ገንዘብ ማግኘታችን ብቻ ሳይሆን ከየት አመጣችሁት በምን አወጣችሁት ተብለን መጠየቃችን ስለማይቀር ሂሳብ ስለሚኖርብን እሱ ነገር ላይም ትንሽ ትኩረት ብታደርጊበት ጥሩ ነው ብዬ አስባለሁኝ። ከዚህ በኋላ አላህ ስብሐነሁ ተዓላ እንግዲህ በሀላልም ሰራን በሀራም ሰራን አላህ የጻፈው ነው እኛ ሪዝቅ የምናገኘውና። ስለዚህ እንግዲህ በቻልሽ መጠን ከስልምና አደብ ባልወጣ መልኩ ስራ ብትሰሪ ጥሩ ነው ብዬ አስባለሁ። ማንኛውም ሰው ሰርቶ ሲለወጥ መመልከት እጅግ በጣም ያስደስታል ለማለት ነው። ለማንኛውም ለዛሬ ጀላቸው የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮን እንደተለመደ ሁላችሁም ላይክ ላይክ አድርጉ። የቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ።